አዲስ አበባ ስታዲየም በቡና ደጋፊዎች ሆታ የተለየ ድባብ ተላበሰ። የ13 ዓመቱ ጥያቄ ተመለሰ። ሁሉም አይነት የድጋፍ ዜማዎች ከጫፍ ጫፍ ተሰሙ። ዓመት ሙሉ ጥሩ እንቅስቃሴ ጋር ይገናል ሰው ይገባ ነበር። ከዚህ በፊት የነበሩት ሰዎች ዘንድሮ ሰበሰብናቸው ደጋፊዎች አሉ። እነዚህ አዋንጫ ይሳካላቸው እንጂ በተለያየ ጊዜ ለዚህ ቡድን መሰረት የጣሉ በርካታ ሰዎች አሉ። እኛ እንግዲህ ራሳችንን እንደ ድለኛ ከመቁጠር በላይ ይሄን ሰርተን ነው ዋንጫ ያገኘ ነው ማለት አልችልም። ኢትዮጵያ ቡና በተለያዩ ጊዜያት የአገሪቱን ብሔራዊ ቡድን መለያ የለበሱ በርካታ ስመጥር ተጫዋቾች አልፎበታል። የክለቡ የፕሪሚየር ሊግ ድል የአሁኖቹ ተጫዋቾችና ና አሰልጣኝ ውበቱ አባተ ታላቁን ድርሻ ይወስዳሉ። እውነት ለመናገር ስንጀምር አላሰብኩትም በተለይ በዚህ አመት። ዞሮ ዞሮ ግን ቡና ገበያ ትልቅ ቡድን ነው። ለዋንጫ የሚጫዋች ቡድን መስራታችን አይቀርም ነበር በዚህ አመት ግን ዋንጫ በላለው ብዬ ስነሳ አላሰብኩም። ውድድር ውስጥ ከገባን በኋላ ግን የነበረው የጂሜ እንቅስቃሴ ጥሩ ስለነበር ገምት ነበር። ተስፋይ አሳያ አራጌ ለውን በጋሾ አሊረዴ ይውዳኑ አባይ አሸናፊ ግርማ ታፈሰ ተስፋይ በሀገር ደረጃ የሚታወቁ የቅርብ ጊዜ የክለብ ስሞች ናቸው። አቸው በብሔራዊ ብዙን ደረጃ በሚደረጉ ጨዋታዎች ቆልፍ ደጋፊ ሆኑት። ደጋፊዎቹ በቀጣመት በተሻለ ስፖርታዊ ጨዋነት እንደሚቀርቡ ተናግረዋል።